ተምቾ ወይዘሮ ባዩሽን ለማጋለጥ እና ሀናን ነፃ ለማውጣት ወስኗል። ወይዘሮ ባዩሽን ተምቾን በገንዘብ ልትደራደረው ሞከረች። ተምቾም ገንዘቡን ሲያይ ለመወሰን ተቸገረ። ምክንያቱም በጣም ብዙ ገንዘብ ስለነበረ ያሳየችው። ተምቾም ፋዘር በሀቅ መስራት እና ለሀቅ መኖርን አስተምረውኛል። ስለዚህ ድጋሚ በገንዘብ መታለል የለብኝም። አሁን ላይ ሀናን ነፃ ማውጣት አንድና አንድ ኔ ብቻ ነኝ ከዚህ ውጪ ማንም ሰው ሚስጥሩን ስለማያውቅ ሀና እስከ ዛሬ የተጎዳችሁ ይበቃል። ከዚህ በኋላ ደግሞ ቤተሰቦቿን አታ ድጋሚ እንድትጎዳ አልፈልግም። ስለዚህ እውነቱን ከማጋለጥ ወደኋላ አልልም ሲል ወሰነ። ሰላም ሰላም፣ ጤና ይስጥልኝ። ውድን የተከበራችሁ ውድ የቻናለ ቤተሰቦች እንኳን ደህና መጣችሁ። ላይክ ሰብስክራይብ ለምታደርጉ ሁሉ ከልባ አመሰግናለሁ። አሁንም ላይክ ሰብስክራይብ እያደረጋችሁ አበረታቱኝ ላለው ውዶችዬ ሰላም። ከእናቷ ጋር በሀና ጉዳይ እንግዲህ በከባዱ ተጣልተዋል። ሀናንም በምንም አይነት ሁኔታ ውስጥ ብትሆኝ እና በማንኛውም ጊዜ ከጎንሽ ሆናለሁ፣ እኔ ላንቺ ሁልጊዜም ቢሆን እህቴ ነች ስትል ተናገረች። ወይዘሮ ሜላትም ይህን ነገር ለሀና ያላትን አመለካከት ሰላም ስላልተቀየረ እና እህቷ እርግብ እንጂ ሀና እንዳልሆነች አስረግጣለሁ ሰላም ነገረቻት። ሰላምም ደግሞ እኔ አልሰማሽም። እኔ ሁል ጊዜም ቢሆን እህቴ አንድና አንድ ሀና ብቻ ናት፣ እኔ ስለ እርግብ አይመለከተኝም ስትል ተናገረች። ወይዘሮ ሜላት ይህን ነገር ስትሰማ ሰላምን በጥፊት መታታለች። ተምቾ ለወይዘሮ ሜላት ያለውን ነገር ሁሉ ለመናገር ወስኖ ወደ ወይዘሮ ሜላት ጋር ይሄዳል። ከዛ ያለውን ነገር ሁሉ ያስረዳታል። ፎቶውን ከነሀና ቤት የሰረቀው እሱ እንደሆነ እና ደግሞ እንዲህ ሰርቅ ያደረገውም ደግሞ ወይዘሮ ባዩሽ እንደሆነች ይነግራታል። ነገር ግን ስሟን ስላላወቀው ለጊዜው ይሁን በምልክት ይነግራታል። ወይዘሮ ሚላትም ይህም ስራ የሀና እንደሆነ ተረዳች። በቃ በሌላ ነገር አልሳካ ሲላት ደግሞ በዚህ መጣች አይደለ ብላ አሁን ቤት የለቀ ውጣ ስትል ትናገራለች። ከዛ ሰላምም እቤት ውስጥ ስለነበረች አይ ለምንድን ነው የሚወጣው? ሁሉንም ነገር ይንገረን እንጂ ትላለች ከዛ ተምቾም አይ እንደዚ አይደለም የሰረቁት ፎቶ ይሄውና ብሎ በስልኩ ላይ ፎቶ አንስቶ አስቀምጦት ነበር እና መስቀሉንም ፎቶውንም ስልኩ ላይ ያሳያቸዋል። ወይዘሮ ሜላትም ምንም ነገሮቹ ሊዋጡላት አልቻሉም። በቃ ይሄም ተንኮል ነው የመሰላት ቆይኔ፣ ማንን ልመን ማንን ነው ማመን ያለብኝ ስትል ትናገራለች። ከዛ ተምቾም ሁሉንም ነገር ያስረዳታል። እሱ ፎቶውን እና መስቀሉን የሰረቀው ለምን እንደፈለጉት ስላላወቀ እና ይሄንን የሚያክል ዋጋ እንዳለው ሳያውቅ እንደሆነ ይነግራታል። ከዛ ወይዘሮ ሜላትም ቆይ ይሄ ሁሉ ነገር እንዲሆን ያደረገው ሰው ማን ነው ብላ ትጠይቀዋለች። እሱም በምልክት እንግዲህ ወይዘሮ ባዩሽን ስም ስለማያውቀው በምልክት ይነግራታል። ከዛም በኋላ ወይዘሮ ሜላት ጥርጣሬ ወይዘሮ ባዩሽ ላይ ያድርባታል። እንዲህ ቆይ እንዴት እንደዚ ልታደርግ ትችላለች እያለች ከውስጧ ጋር ትነጋገራለች። አይ ይሄ ሐሳብ፣ የኔ እንጂ እሷ እንደዚህ አታደርግም እያለች ከራሷ ጋር ሞግት ጀመረች። ከዛ ሰላምም አየሽ እናቴ፣ ለዚህ ነበር አንቺ ለነገሮች ሁሉ ትቸኩያለሽ፣ ሀና ምንም ነገር እንደማታደርግ እኔ በጣም እርግጠኛ ነበርኩኝ። አየሽ አይደል ምን እንደተፈጠረ ብላ እናቷ ላይ ጮኸችባት። ከዛ በዚህ መካከል እርግብ ትመጣለች። ቆይ ምን ተፈጥሮ ነው? ምን ሆናችሁ ነው ትላለች። ከዛ ሰላምም እንቃርጋ ትይዝና ቆይ አንቺ ማነሽ? ምንድነሽ? ወደዚህ ቤት የላከሽ ማን ነው? ብላ ትላታለች። ከዛ ወይዘሮ ሜላትም ሰላምን ለማረጋጋት ትሞክራለች። ከዛ ሰላም ይቺ እርግብ ከዚህ ቤት ካልወጣች እኔ እዚህ ቤት መቀጠል አልፈልግም፣ ይህንን ቤት ለቅቄ እወጣለሁ ስትል ተናገረች። ወይዘሮ ሜላትም እንዴ ቆይ ምን እያልሽ ነው? እንዴት እንዴት ነው የምትናገሪው? ለምንድን ነው ከዚህ ቤት ለቀሽ የምትወጪው? ትላታለች። ሰላምም እኔ ከዚች ማንነቷ ካልታወቀ ሰው ጋር መቆየት አልፈልግም፣ እዝ ቤት። አንቺ ግን እንደፈለግሽ ሲፈልግሽ እዚህ ከሷ ጋር ዘላለም መኖር ትችላለሽ፣ እኔ ግን በቃኝ ብላ ትናገራለች። ሰላም ከዛርግብ በድጋሚ ቆይ ምን ተፈጥሮ ነው ስትል ተናገረች። አንቺ ነሽ አይደለ እዚ ቤት ልጅ ነኝ ብለሽ የመጣሹ ብሎ ተምቾ ይላታል። ቆይ አንተ ደግሞ ስለምንድን ነው የምታወረው ትለዋለች። ቆይ ሁላችሁንም ባዘራላችሁ እኔ ተምቾ አይደለውም ብሎ ተናግሮ ይጮህባታል ከዛ ወይዘሮ ሜላትም ደግሞ አንተ ምንድነ በገዛ ቤቴ ደግሞ ምንድነ የምትለው አሁን ቤት ለቀውጣለኝ ትለዋለች ከዛ ቤቱ እንዳለ ትርምስምሱ ይወጣል ከዛ ሰላምም ጠብቀኝ ታማኙ ሌባ ብላ ተከትለው አብረው ተያይዘው ይወጣሉ ከዛ ወደ ሀና አባት ጋር ወደ ሆስፒታል ይሄዳሉ የሀና አባት ሰውነታቸው አልታዘዝ ብሏቸው ምንም አይነት ነገር መንቀሳቀስ አይችሉም። ምክንያቱም ይህ ሁሉ ነገር የተፈጠረው በሕክምናው ምክንያት ነው። የሚሰጣቸው መድኃኒት ሰውነትን የሚያደክም እንጂ ከሕመማቸው የሚፈውሳቸው አልነበረም እና ቀን ከቀን ሰውነታቸው እየተሳሰረ መጥቶ ነበር። በመጨረሻ ግን የመጨረሻ ሕክምና ብለው ታከሟቸው ወዲህ ሰውነታቸው አልታዘዝ ብሏቸው ተስርስር ብለው ተቀምጠዋል ዶክተሩ ቀን በቀን ማስጠንቀቂያ ይመጣል ይመጣለታል ምንም አይነት ነገር እንዳይናገርና ከተናገረ ግን በራሱ እንደፈረደ ያስጠነቅቁታል ዶክተሩም በነገሮች ሁሉ በጣም ግራ ተጋብቷል የፋዘርን ህመም እንዲሁም ደግሞ የሀናን ጭንቀት የነገሮችን መዘበራረቅ ሁሉ እያየ መቋቋም አልቻለም ይህ ነገር ሁሉ የተፈጠረው በእኔ ምክንያት ነው እያለ ፀፀቱ ሊገለው ነው በዛ ላይ ደግሞ አሴር ዶክተሩን ምን ፋዘርን ምን አድርገሀቸው ነው እያለ ቀን በቀን ያስፈጥጠዋል። ወይዘሮ ባዩሽም አሁን ላይ ልትጋለጥ ጫፍ ላይ ደርሳለች። ምክንያቱም ተምቾ ስሟን ስላላወቀው እንጂ ቢያያት በእርግጥ ይቺ ናት ብሎ ይናገራል። ነገር ግን ስሟን ስላላወቀው እከሌ ለማለት በጣም ተቸግሯል። ይህንን ምስጢር ለማንም አልተናገረም። ምክንያቱም ወይዘሮ ባዩሽ ለሀናም ሆነ ለአሲር ቢነግራቸው እነሱ ያውቋት ነበር። ነገር ግን እሱን ለማንም ሳይናገር ችግሮችን እሱ እንዳበላሽ እራሱን ለመፍታት እየሞከረ ነው። ከሰላም ጋር ወደ ሀና አባት ሲሄዱ እያወሩ ነበር የሄዱት እና አንተ እንደዚህ ያደረገችውን ሴት ብታገኛት ታውቃታለህ? ቆይ ምን አይነት ሴት ናት? እያለች አንዳንድ ነገሮችን እየጠየቀችው ነበር የሄደው። እሱም አንድ በአንድ ሲነግራት ነገሮች ሁሉ ወደ ወይዘሮ ባዩሽ ነው የሚያመሩት ወይዘሮ ባዩሽ ተምቾንም እያስፈለገችው ነው። ነገር ግን ተምቾ አንድ እርምጃ ቀድሟታል። ወይዘሮ ባዩሽ ተምቾ ልታገኘው አልቻለችም። ምክንያቱም ወይ ተምቾ እንደሚከታተሉት ስላወቀ ሁልጊዜ እየተሽለከለከ ያመልጣቸው ነበር እና ወይዘሮ ባዩሽ ተምቾ ልትይዘው አልቻለችም። ለዛም ነው ተምቾ አንድ እርምጃ ቀድሞ የተገኘው። አሁን ላይ ተምቾ ቢያዝም እንኳን የሆነ ፍንጭ ስለተናገረ እውነቱ መጋለጡ አይቀርም። ወይዘሮ ሜላትም ቢሆን ጥርጣሬ አድሮባታል። ሰላምም እንደዛው። እርግብ የሆነውን ነገር ሁሉ ለወይዘሮ ባዩሽ ደውላ ነገረቻት። ከዛ ወይዘሮ ባዩሽ የምትይዘው የምትጨብጠው ነገር ጠፋት። ሜላት በጣም አደገኛና ከባድ ሰው ናት። የሆነ ጥርጣሬ ካገኘች በቃ አለቀለን ማለት ነው። ወይኔ አሁን በቃ ምንድን ነው ማድረግ ያለብኝ? ትላለች እርግብን በጣም ፍርሃቷ ጨምሯል እንዲ አክስቴ ምንድን ነው ግን የተፈጠረው እኔ ግን እኮ ምንም አልገባኝም ትላለች ከዛ እርግብ በጣም ፈርታለች እኔ ከዚህ ቤት መውጣት አለብኝ ያ ካልሆነ ግን እኔ በጣም ችግር ውስጥ ነው የምገባው አክስቴ ከዚህ ቤት አስወጭኝ ስትል ተናገረች ወይዘሮ ባዩሽም በቃ እኔ እመጣለሁ እስኪ የሚሆነውን ነገር አይቼ ከዛም ማይሆን ከሆነ ትወጫለች ስትል ተናገረች ወይዘሮ ባዮሽም አሁን ላይ በጣም ፈርታለች። ምክንያቱም ተምቾ እንደዚህ ከማድረጉ በፊት እሷ ቀድማ እንደምትይዘው ነበር ያሰበችው። ነገር ግን ተምቾ ደግሞ ከእሷ አንድ እርምጃ ቀድሞ ተገኝቷል። አሁን ላይ ወይዘሮ ባዮሽ ምንም አይነት ማስተባበያ ነገር የላትም። ወይዘሮ ሜላትም ጠርጥራታለች። እንደዚሁም ደግሞ ሰላም እና ወይዘሮ ሜላት ደግሞ በጣም ከባድ እና አደገኛ ሴት እንደሆነች ወይዘሮ ባዮሽ ታውቃለች። ስለዚህ ወይዘሮ ባዩሽ በጣም ፈርታለች እና እርግብን በደንብ መጠንቀቅ እንዳለባትና እነሱን በደንብ እንድትከታተላቸው ታዛታለች። እርግብን በጣም መሮኛል፣ እኔ ከዚህ ቤት መውጣት አለብኝ፣ በጣም ከብዶኛል። እኔ ኮ አንድ ነገር ሆን እየመሰለኝ በጣም ተሳቅቄ መሞቴ ነው እያለች ስትናገር፣ ይህን ሁሉ ነገር የምታወራው በስልክ ነበር። ከዛ ወይዘሮ ሜላት ትመጣና በሩን ትከፍትባታለች ከዛ እርግብ በጣም ደንግጣ፣ እንዴ እናቴ መጣች እንዴ እያለች ማንን እያወራሽ ነው ስትላት፣ አይ አረ ማንንም እያወራሁኝ አይደለም እናቴ ብላ ነገሩን ለመሸፋፈን ትሞክራለች። ነገር ግን ወይዘሮ ሜላት በፊትም ጥርጣሬ ስላደረባት አሁንም ነገሩ ምዙም አልተወጣላትም። ከዛ እሺ በቃ ይሁን ነይ ወደ ሳላ ብላ ትሄዳለች። ከዛ እዚህ ላይ ቪዲዮ ያቆማል። ውድ ተመልካቾቼ ላይክ፣ ሰብስክራይብ ማድረጋቸውን እንዳትረሱ